እያቄ ነው ዝግጁ? ና እያው ልንገርሽ የተፈጠረውን ነገር። ምን ማለት ነው? ረፍዷል እንዴ? ስንት ጊዜ አንተ ትተኸኝ ትሄዳለህ? ለምድራ ማትረዳኝ? ስትሄድ እንደፈለክ ከረን። አሁን በቃ እኔ መሄድ እፈልጋለሁ። የራሴን ሰዓት ማሳለፍ ፈልጋለሁ ማለት ነው። ስላረፍኩበት ቦታ ሁሉ ሙሉ ለሙሉ ምንም ቢሆን ዛሬ እንግዲህ ያው እንደሌላ ጊዜ ለመጨቃጨቅ ወይም ደግሞ ለማልቀስ አደለም የመጣሁት። ሊቀመጡ ትንሽ ወይ ከዚህ በኋላ አንገናኝም እስከማድደስ የደረሰችው በቃ ለመለያየት ወስና ስለነበረ ነው። ጥፋት አለብህ ፣ አንተም እያጠፋህ ነው። ጥፋት አለብህ እንዴ። ነጌን ሌላ ሰው ይመጣል፣ ከነጌን ወዳ ሌላ ሰው ይመጣል፣ ከነጌን በስቲያ ሌላ ሰው ይመጣል። አንተ አረ ወዳ በቃ እኔ በቃ አታናግሩኝ በዚህ ነገር ብለህ ለምን አትቀበልም? አንተ ለምን ነገሮች የመጣ ነገር ብቻ ትቀበላለህ አንተ

ጤናስጠለን ውድና የተከበራችሁ የቻናላችን ቤተሰቦች እንደምናላችሁ እኔ ከአግዛብር መስገን ሁሉ ሰላም ነው። ከናንተም ጋር ሰላም አግዛብር ይብሳላችሁ። ዛሬ እንግዲህ ወደ መግቢያው ቪዲዮ ላይ ማለት ነው ቀጥሏልነ ዮኒና እሙ ድራማ ማለት ነው ነው በትዳራቸው ላይ የሚቀልዱ ሶስቱ ባለትዳሮች በትዳራቸው ላይ ሲጫወቱ አይተናል ማለት ነው። አሁንም ከነሱ ስቲ ምን ተማራችሁ? ምን አያችሁ? አንቺ ራሱ እየርሽ እየተከተልሽ ምን ተማርሽ? ልትሪኝ ትችላላችሁ። እኔ መጥፎ ነገር ነው የተማርኩት። መጥፎ ነገር መማር ጥሩ ነው ወይ ልትሉ ትችላላችሁ። ያው መጥፎ የሚሆን ጥሩ መጥፎ ነው የተባለውን ሀሳብ ሰጥተንበት ተወያይተንበት እንሄዳለን ማለት ነው። ጥሩ የተባለውን ደግሞ ይዘነው እንሄዳለን። እኔ እነሱ ለሰው እንኳን ያስተምራል ብለው ከሆነ ይህንን ቪዲዮ እየሰሩ ያሉት አበደን አያስተምርም ማለት ነው ሰው። አሁን ላይ ወደ ናሂ ጋር ስንሄድ ናሂ እንግዲህ ልክ ተጣልቶ መስሎ ቀለበት አውጥታ ሰጠው ስታለቅሱ ብዬ ከዛ ደግሞ ልጁ አባቴን ብሎ አንገቱን ጥምጥም አርጎ ይዞ ሲ አቅፎ ሲስመው ያንን አይተናል። እንግዲህ እኔ አንድ እዚህ ጋ የተገነዘብኩት ሕፃን ልጅ ማለት ነጭ ወረቀት ማለት ነው ይባላል። እንግዲህ ካነበብኩት አንጻር ማለት ነው። ሶ አሁን እሱ ሕፃኑ ልጅ ይሄን ነገር ወይ ካሜራ ናይ ምግማት ምጠቅስ ከዛ የናሂ ልጅ አንገቱን ጥምጥም አድርጎ ያዘው ማለት ነው። ጥምጥም አድርጎ ሲይዘው እናቴቱ ምናለች? በቃ አትንከው አባትን ብላ ጨርቀስ ይዞ ልጁ አለቀሰ። አሁን ልጁ ከነሱ አሁን ምንድን ነው እየተማረ ያለው? የነሱን ምንድን ነው ይዞ የሚሄደው? ለልጃቸው እንኳን አታ አላሰቡም ዶላር ጭንቅላታቸውን ዘግቶት ማለት ነው። እንግዲህ የናቲም ፍቅረኛ የተባለችው ቀለበት ይዛ ልብሷን ዋብላ መታ እንካሰርልኝ ስትለው ነበረ። የዚ ጊዜ ሁላቸውም እየሳቁ እኔ ያላስረልሽ ድራማ መሆኑን የተረዳ መጀመሪያ እንግዲህ አላመንኳቸውም። ድራማ እየሰሩ ነው። ግን ውብዬም እንደዛ እያለቀሰች የምትለው ነገር ሱ ብዬ የምታወራው ነገር በእውነት በጣም ነው የገረመኝ እና አሁን ላይ እንግዲህ ሶስቱም ተመልከቱ አብርሽ እንኳን ተለያየ ብሎ ወደ ቡታ ጅራው ሻንጣውን ጎትቶ ከቤኒ ጋር አብረው ሄደው ከጋሽ ጋር ተገናኝተዋል ማለት ነው። የአብርሽን ልመን እንዲ እውነት ነው ብዙ አላምነው። ምክንያቱም ይታረቃሉ አሁን አስታረቅ ነው ብሎ ግን ጋሽ ምድራማው ተቀላቀሉ ትልቅ ሰው የሚቀላቀል አለ እንዲ እንግዲህ አላቅም። ለማንኛውም እነሱ አሁን ታርቀው እየመጣሉ፣ ፋና ብርሽ ተረጋጉ በማለት ያው ልጅ እዛ ብቻውን እንዳይጨናነቅ በማለት አባትየው አምጥቶት እንግዲህ አንተን ያጠፋው፣ በእርግጥ እውነት ቢሆን አብርሽ ነው ያጠፋው እንላለን፣ ግን ድራማ እየሰሩ ነው። እውነት ባይሆን ኑሮ ማለት ነው። ምክንያቱም ከሴት ጋር እሱ ባለ ትዳር ነው። ከሴቶች ጋር የሄደ መለጣጠፍ፣ መተሻሸት፣ መግማት ይሄ ከሌሎቹ ጋራ ለሚስቱ ንቀት ማሳየቱ እንደሆነ ተረድተናል ሁላችንም ማለት ነው። ከዚህ ከሆነ ግን ድራማውን ተመካክረው እየሰሩ ነው ነው የምንለው ሁለተኛ ደግሞ እንግዲህ ወደ እሙና ወደ ዩወኒዬ ስንሄድ ዩወኒና እሙ ራሱ ልክ ሩታና ያብርሽን ሬአክት ነው እያደረጉ ያሉት። ሪአክት ሪአክት ምን ብትል ጥሩ ነው? አረጋት ሆይ እንዴት ነው የሚያረጋቸው እንዴ? ሌቱ ብለው እነሱን ድራማቸው በተዳራቸው ሌላ አይዲያ ያጡ ሌላ የሚሰሩበት አይዲያ ያጡ። የምር ምን ብትል ጥሩ ነው? እሷ በቃ እኔ ተሴት ጋር ስልክ ሲያወራ እንዴ፣ በፊቱ ልንጨፋጨቅ ምናምን አይደለም ደግሞ እኮ ዝምርተው የሚዛርስኑ ዩቱባቸው ላይ እንግዲህ። እሺ ከተለያዩ ተጣሉ። ለምን ካሜራ አጥፍተው አይሄዱም? ሰው ሲጣላ ካሜራ ደቅኖ ነው ሰው ሲለያይ እንደዛ ነው? ውሸት ነው ሁላቸውን ማተመ ነው። እኔ ዩወኒን በጣም ነበር የሚወዳቸው። አሁን ግን ሁላቸውም ቢሆኑ ይሄ ገንዘብ አቷሏቸዋል፣ ዶላር ማለት ነው። እና ስልኩ ከሌላ ሴት ጋር አውርቷል ብላ አሁን እሷ አትንካኝ በቃ መሄድ አለብኝ መለያየት ነው ያለብን ብላ እሷም፣ ባዶ ሻንጣ እየጎተተች ነበር ነገሩ። ከሳሎን ወደ ሽስሙ ከሳሎን ወደ ኪችን ነው መሰለኝ፣ ከሳሎን ወደ መኝታ ቤት ነው ይዛው የጎተተችው። ውጭ ወጣችው። እሱ ተንበረከከ። ይቅርታ ጠይቃት መጀመሪያ ስልክ የደወለችውን አናግርሻ አለው። መጀመሪያ ቁጭ ብ ማስተ በፍጹም አላምን በቃ በእኔ ላይ ኔ እንደዛ ታደርጋለ ብዬ አልንትን አልልም እጅ ታርጋህብኛል ብላ መጣች ማለት ነው። እሱም እንግዲህ ተንበርክኮ በፍጹም እኔ እንትን አላልኩም እያለ ተረጅኝ እያለ መጣ ማለት ነው። አይቀርሙም ወደ እናንተና እንዲሁ ሶስቱም ተመካክረው ሶስቱም ደሞ ትዳራቸው እንደው እንዴት ስሚያረጉ ሰዎች እየምር እውነቱ ነው አባቸው ሲያለቁ እንዲናያቸው ቅርብ ነው የምናያቸው ምክንያቱም በትዳራቸው በትዳራቸው ላይ እየቀለዱና እያሾፉ ያሉ ዩቲዩበሮች ናቸው። አብረሽ፣ ውብዬ እና ናሂ ሩታ አሶስቱ ያው ትዳራቸው ላይ እንዴትስ እንደሚያሾፉ ዛሬ ሳይሆን ፊት ቀን ጨምረን እናውቃቸዋለን ማለት ነው። እና አሁንም እንግዲህ በሾፍ ላይ ነው ያሉት አብርሽም እንግዲህ ወደ ቡታጅራ ከነሻንጣው ሄዶ በቃ፣ ከነሻንጣው ሄዶ ገብቷል ማለት ነው። አሁን እንግዲህ ማን የቀረው ዮኒና ማነች? ዮኒና እሙዬም ተለያዩ ማለት ነው። አይገርማችሁ ድራማ እንዴት ነው የሚሰሩት? እንዴት ነው ሌላ አይዳ አመጡ ማለት ነው። በትዳራቸው ላይ አይዳ ያመጡ እኔኮ፣ የሚያስተምር ሆኖ ቢሆን ኑሮ ችግር የለውም ያሁን አሁን እየተማርንበት ነው። ለወደፊት ህይወታችን እኛ ራሱ እንዴት ነው መቀጠል ያለብን ብለን እንትን የምንለው ማለት ነው። ነገር ግን እነሱ የውሸት እቃቃ ጨዋታ እየተጫወቱ ጭራሽ እንትን ሊሉ አልቻሉም ማለት ነው። ለማንኛውም ማለት ነው እኔ በጣም ነው የገረመኝ። ካሜራ እየተጠቀጠ እስኪ አሁን በጨለማ እኮ ነው የማወራው። አይገርም? እና እኔ የምለው በትዳራችሁ ላይ የምታሾፉ ሰዎች እውነቱ አንድ ቀን እንደዚህ የሆነባችሁ ጊዜ ስታለቅሱ እንዳትኖሩ ማለት ነው። እኛ እንዲያውም እንትን ካላችሁ ልናምናችሁም፣ አንቺ ሊዮና ነሽ ስትለያዩ። አሁን የውሸት ድራማ እየሰራችሁ እውነት አስመስላችሁ የውነት ስትለዩም እኛ አናምንም ማለት ነው። ሶ ምክንያቱም ሁሉም ነገር በካሜራ አውጥታችሁ ሁሉን ነገር እንትን እያላችሁ ነው። ስለዚህ ብትለያዩ፣ ብትቧጠሱ፣ ምን ብትሉ እኛ አያገባንም ማለት ነው። እዚህ መታችሁ ወይኔ እኛም ታዲያ ምን አይዲያ ይዘን እንምጣ። እንግዲህ እናንተ ተፋታን፣ ተጣላን እያላችሁ ነው በትዳራችሁ ላይ የምታሽፉት ማለት ነው። ስለዚህ እኛ ደግሞ ምን ጥሩ አይዲያ ይዘን መምጣት አለብን ማለት ነው። ለማንኛውም እንደ ባለ ትዳሮች ማለት ነው እንደዚህን ሰሞን ዩቱብ ዩቱቡን ራሱ ሌላ አይዲያ ሌላ እይታ ያጣችሁ ጊዜ በትዳራችን ገብተን ለምን አንፈምስም ብላችሁ ተመካክራችሁ እየሰራችሁ ነው ያላችሁት። ይሄንን ሹር እሙና ዮኒ ተመካክራችሁ ነው እንትና እንኳን፣ ወይ ያቺ አዲሷ ጓደኛው እና ናሂ ናቸው የተመካከሩት። ውብዬ ላይ እየተጫወቱባን ነው ውብዬም እያለቀሰች እያዘነች ነው ያለችው። ምክንያቱም ምን አደረግኩና ይሄ እንዴት እንዴት በእኔ ላይ እንዲህ እያለች እያለቀቀሰች ነው ያለችው ማለት ነው እና እሷ ምታቅ አለመሰለኝን። ለማንኛውም እናንተ ከዚህ ከምታያችሁ ሰዎች ምን ተማራችሁ? እኔ ምንም አልተማርኩ። ይሄው ሀሳቤ ልስጥ ብዬ ነው። ህፃን ልጆች ፊታቸው አድርገው የሚጣሉት ነገ ጠዋት ይዘውት የሚመጡት የእነሱን አረአይ ነው፣ የቤተሰብን አረአይ ነው ይዘን የምንመጣው። ስለዚህ በልጆቻቸው ፊት እንዲሁም ላይ ድራማን ቢሆን እንደዚህ አይነት ሪአክሽን ባታደርጉ ጥሩ ነው። ላለው ለነበረውን ቆይታ አመሰግናለሁ። ሰላም። ባይ ባይ። ሰላም ለሀገራችን፣ ሰላም ለህዝባችን።